እባካቸውን እባካቸውን ወደዚህ ሀገር አትምጡ አትምጡ። እንደ ድሮ አይደለም፣ ተበላሽተዋል፣ የሉም፣ ተበላሽተዋል፣ መንሚነዋል። ሴቶች እኮ የዚህ ሀገር ሴቶች እኮ ሹፌርና ሰርተው ነው ቤታቸውን የሚያስተዳድሩት። ታክሲ ሰርተው ነው ቤታቸውን የሚያስተዳድሩት። የለም እኮ ወጥቀዋል፣ ሀገሪቷ ወጥቃለች። ይኸው ዱባይ ሂዱ፣ ዱባይ የመዳም ቤት ባይሆናችሁ፣ እርስ በርሳችሁ እየተተጋግፋችሁ በጣም ሀብታሞች ይሆናችኋል፣ ተለውጣችኋል። በነገራችን ላይ በዚህ አጋጣሚ የዱባይ የመዳም ቅመሞች እጅግ እጅግ በጣም ላደንቃችሁ ወዳለሁ። ፈጣሪ አላህ ስብሐነሁ ተዓላ ጨማምሮ ጨማምሮ ጨማምሮ ይስጣችሁ። በቄንነቱም፣ በስራውም በሁሉም ነገር ጨማምሮ ይስጣችሁ። ይህንን ለምን አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ውድ ቤተሰቦች፣ በመላው ዓለም ያላችሁ የሀገሬ ልጆች፣ እንዴት ናችሁ? ደህና ናቸው? ሰላም ናቸው? ሰላም፣ ጤና፣ ፍቅር ደስታን አብዚቺ ለናንተ ተመኝቻለሁ። ወደ ቤተሰቦች እንግዲ እንግዲህ አላህ በወጣነበት በሰላም ይመልሰን። ዛሬ የዱባይ እንቁዎችን ብርቅዬዎችን እህቶችን ላደንቃቸው ነው የመጣሁት። በጣም በጣም በጣም በጣም ጅዛችሁን አላህ ይክፈላችሁ። ምክንያቱም ለብዙ እህቶች ትደርሳላችሁ። ወላሂ በጣም ዱባዮች እኔ ቀናውባችሁ። ለምን እዛሉንኩ ነው ያልኩት ወላሂ ለምን እዛ ያልንኩኝ ወይኔ ዱባይ በሄድኩኝ ነው ያልኩት፣ ማለት ነው። እና ምክንያቱም በአሁኑ ሰዓት የሚደርሰው ሳውዲ አረቢያ የሚደርስባቸው በሰራተኞች የሚደርስባቸው ሰቆቃ ማለት ነው፣ ይሄ ነው ልላችሁ አይችልም። በቃ ልክ የላቸውም። እዚ ሀገር ስራ የለም። የስራ ማነስ አለ። ስራ ምንም አይነት ነገር ስራ የለም፣ ለእኛ ብቻ ሳይሆን ለሀገሩ ዜጋ። የሀገሩ ዜጋ በየቤቱ ተኝቶ ሚውላል። በጣም ያጨሳሉ፣ ሱሰኛ ሆነዋል፣ በጣም ተበላሽተዋል። ምንም በቃ ኢኮኖሚያቸው በጣም ዝቅ ያለ ነው። ግን አመል ነው፣ ሰራተኛ አላት እንዲባል። ለምን ተኝተው መብላት ስለሚወዱ ሰራተኛ ያመጣሉ። አንድ ሆኖ ደውመስ በጊዜ ሰጥተው ምግብ በራስሽ ገዝተሽ ቢላሉ ካልሆነ ደግሞ ምግብ ከሰጡ ደሞዝ በጊዜ አይሰጡ። በጣም እየተሰቃዩ ያሉ ነው እህቶቻችን። እዚያ ሀገር አትምጡ፣ ሳኡዲ አረቢያ አትምጡ፣ ለስራ በቃ እዚያ ሀገር አትምጡ ባካችሁ። እያያችሁት ነው፣ ብዙ ሰው እየተሰቃየ ነው። ብዙ ሰው ሜዳ ላይ ወጥቶ ሜዳ ላይ ግን በጣም የሚያሳዝነው ነገር ማለት ነው። በጣም ስሜተኛ ሆኛለሁ፣ ወላሂ ምክንያቱም እንደዚህ ስሜታዊ ያረገኝ ከዛሬ ሶስት ቀን በፊት ቪዲዮ ይሰራለው ብዬ ሳይመችኝ ነው የቀራሁት። ከዛሬ ሶስት ቀን በፊት የማቃት እህቴ በጣም ሕፃን ጨቅላ ከሀገር ትመጣለች። የመጣችው ቆይታለች ስምንት ወሯ ነው። ግን ደግሞ ትርጊቱ የተደረገው ከዛሬ ሶስት ቀን በፊት ነው እና ስምንት ወር ድረስ ደውመት ሳይሰጧት እየመቷት ለቢሮ ደውላ ስታወራ እኛ እናስተካክላለን ብለው እያባቦላት፣ ልጅ ስለሆነች ነው። ከሀገር ቤተሰብ ሲያወራ ደግሞ እየተሰቃየው ነው ሊገድሉኝ ነው ብላ ለቤተሰብ ስታወራ፣ አይ ልጅ ስለሆነች ነው ፈርታ ነው ልጅነት ስላለባት ነው ብለው የቤተሰብን አፍ ቢሮዎች እያዘጉ ስምንት ወር ድረስ እቺ ልጅ በስቃይ አሳለፈች። ስምንት ወር ድረስ ምንም ዘደው መሳይ ሰጣት ከዛ በኋላ አይ ስራ አልሰራ ወይ መክተብ ውስጥ ቢሮ ውሰዱኝ ወይንም ሀገር የሸኙም ብላ ስራ አልሰራም ብላ ቁጭ አለች። አይ ስራማ ለምን አሰሬም አንችነሽ ወይ ቁጭ የምትው ብሎ የቤቱ ሰውየው ማለት ነው እችን ልጅ ይመታታል። በሱ ሮጣ ወታ በባዶ እግሯን እየሮጠች አገሩን አታቅም እየሄደች በፖሊስ እጅ ትገባለች ማለት ነው። እንግዲህ ቤተሰው የት ጋ ነው ብሎ የሚፈልገው እዚህ ጋር በቃ የት ነው? ማን ነው? ስልክ አላያዘችም። ዝም ብላ ነው ሮጣ ነው የወጣችው። ምንም ነገር የያዘች ነገር የለም። ግን ለቢሮዎች በሊበ ሙሉነት ደውለው ምንድን ነው የጠይቁት ስራ አልሰራም ብላ መተናት ነበረ? እና ወጥታለች ጠፍታለች ብሎ ለቢሮ ይደወሉ አያችሁ። የልብ ልብ በብልብ ሙሉነት ማለት ነው። ምክንያቱም ምን አመጣሉ? ከነሱ አይደለማ፣ ከሰራተኞቹ አይደሉማ። የሀገራቸው ዜጋ ቢሆኑም ብር እስከሰጠናቸው ድረስ ከኛ ጋ ናቸው ብለው አምነዋል ማለት ነው። ስለዚህ እቺ ልጅ ያው በቢሮዎች ገባች። አሁን አገር ለመግባት እስር ቤት ነው ያለችው ማለት ነው። ብሯዋንም አልተቀበለችም፣ ልጅነቷንም አቃጠለች፣ በስቃይ መታ ታቃጠለች። ሁሉን ቦታውም ከሳራ ነው ማለት ነው። እቺ ልጅ ዱባይ ቢትኖር፣ እቺ ልጅ ዱባይ ቢትኖር፣ አንደኛ ደው መዟ ሙሉ በሙሉ በእጇ አይገባል። ሁለተኛ የተመታችው ይኪሳታል፣ ሰውየው ማን ህግ አለ አይደለም ዱባይ ላይ። ያኔ እህቶቻችን እህቶቻችን እህቶቻቸውን እያስከበሩ ነው ያሉት ትንሽ ራበኝ ካሉ ሮጠው ይደርሱላቸዋል። በአሁኑ ሰዓት ከመንግስት ህዝብ በቃ ወላሂ ዱባይ ላይ ያላቸው የመዳም ቅመሞች አልተቻላችሁም። በቃ አላህ ይጨምርላችሁ። በጣም በጣም ታስደስታላችሁ። ማሻአላ ወላሂ በቃ ወገን ለወገን ማለት ይሄ ነው። አገር ላይ ጦርነት ነው። እዚህ ዱባይ ላይ ግን ፍቅር ነው። የት ነሽ፣ ብሄርሽ ምንድን ነው አይሉም። ምን አይሉም። ሮጠው ነው የሚደርሱት። ሮጠው ነው የሚደርሱት። ወላሂ በጣም አጂብ ነው። በጣም በጣም ነው። በጣም ትደንቃላችሁ። በጣም ለሁሉም ሰው ተምሳሌት ነው። ለሁሉም ሰው ምሳሌ ነው የሆናችሁ የእናንተን አይቶ የሀገሩ ጦርነት የእናንተን ፍቅር ሰላም አይቶ የሀገሩ ጦርነት ይብቃው ይበል። ወላሂ በጣም ነው፣ በጣም ነው የኮራውባችሁ። በነገራችን ላይ በጣም ማለት ነው። እና እዚህ ሳውዲ አረቢያ ያለን እህቶች ደግሞ እስቲ ቢያንስ ጥቃማ ያለን ህጋዊ የሆን ወተን ምናግ ከሆነ ቢያንስ ቢያንስ እንደዚህ አይነትን ከቢሮ ጋር ተመሳጥረን ለመስረት አሁን ቢሮ ላይ ሀበሻ የሚሰራ ሰው የለ ወይ? አለ እና አዚዛ ይሰራሉ አሉ። ግን ደግሞ እነሱም ከመዛሞች ጋር ነው እዚህ ያለ። ወላህ ላዚም የአረቦቹን ቂጥቂጥ መሄድ ብቻ ነው ያለው። አንድ በቃ በጣም ፈሪ ማለት ነው። ሀያ አመትም ቢኖር ሰላሳ አመትም ቢሆን በጣም ፈሪ ለወገኑ ማይቆም ወገኑን አሳልፎ የሚሰጥ ሰው ብቻ ነው ያለው እዚህ ማለት ነው ሳኡዲ አረቢያ ውስጥ እስቲ በዱባዮች እንማር እስቲ በዱባዮች እንማር እና እንደዚህ ጨቅላ እህቶች ወጥተው ሜዳ ላይ ሲቀሩ አለንላችሁ ብለን እንድረስላቸው ቢያንስ አሁን ሰው ጠፍቶ ነው ወይ ሰው አለ ቢያንስ መክተብ የሚያናግር አንድ ወንድ ምንድን ነው ይሄ ይሄ፣ አሁን እኔ ስለ ማቀው ጉዳይ ነው የተናገርኩት እንጂ የማናቀው ሚዲያ ላይ ያልወጡ ሲንቶች አሉ ሲንቶች አሉ። እና እባካችሁ እባካችሁ እዚህ አትምጡ፣ ህግ የለም። ከመጣችሁ በኋላ በጣም ነው የምትሰቃዩት። እኔ ይሄ መልእክቴ ነው እንጂ እዚህኑ ሰርታችሁ ህግና እንትንላል ይሄንም ፍጽም አልመክረበችሁም። አትምጡ፣ እዚህ ህግ አለበት ቦታ ሂዱ። ቢጎዳችሁ ባይጎዳችሁ ቢመቻችሁ ትሰራላችሁ፣ ካልተመቻችሁ አሰሩ አገራችሁ። እዚህ ግን ተመታችሁ፣ ተደብድባችሁ፣ ደውመዛችሁ ናታችሁ ነው፣ እንደዛ ነው የምትመለሱት ወደ ሀገር። ስለዚህ ያመጣችሁ መክተብ ያመጣችሁ ቢሮ ብሩን ከተቀበለ በኋላ መስማያው ጥጥ ነው፣ አይሰማችሁም። ስለዚህ እዚ አገር ብላችሁ አትምጡ፣ እባካችሁ አትምጡ፣ ነው ማለት አትምጡ። ከሰማችሁ ስሙ፣ ካልሰማችሁ ደግሞ መከራውን መታችሁ ታዩታላችሁ።